ጤና ይስጥልኝ። መስፍን ሳሙኤል ሙላቱ እባላለሁ። የአስመራጭ ኮሚቴ ዋና ጸሐፊ ነኝ። ዛሬ ወደዚህ የመጣሁበት ምክንያት በቅርቡ ለምናደርገው ምርጫ የእጩ ተወዳዳሪዎች የጥቆማ ቅጽ አዘጋጅተን ለእናንተ ለማድረስ ስለሆነ፣ ስለሱም አንዳንድ መግለጫ ስለሚያስፈልግ፣ አንድ ባንድ በሚቀጥሉት 10-15 ደቂቃዎች ለማስረዳት ሞክራለሁ። እንደምታውቁት ከሆነ የተለያዩ የአመራር አባላትን ለመምረጥ ተዘጋጅተናል። የዲሬክተሮች ቦርድ አባል፣ ዋና ስራ አስኪያጅ፣ የስራ አስፈጻሚ ኮሚቴ አባል፣ የኦዲት ኮሚቴ አባላት፣ የህግና ስነ ምግባር ኮሚቴ አባላት፣ የአማካሪ ቦርድ አባላትን ለማስመረጥ አስበናል። ስለዚህ በምርጫው ለመሳተፍ የሚያስችል ብቃትና ፍላጎት ያላቸውን እጩ ተወዳዳሪዎች እንዲጠቁሙልን እንዲጠቁሙ ይጠይቃሉ። ምርጫው የሚደረገው በቅርቡ ስለሆነ የምርጫ የጥቆማ ቅጽ ተሞልቶ ለእኛ እንዲደርሰን የምንፈልግበት ጊዜ እየተቃረበ ነው። በታኅሣሥ 1 2018 ዓ ም ወይም በዲሰምበር 10 2025 ባሉት ቀናት ውስጥ የጥቆማ ቅጹን ወይም ፎርሙን ሞልታችሁ እንድትሰጡን እንፈልጋለን። ይህን ከማድረገው በፊት ግን ጠቋሚም ሆነ ተጠቋሚ ማሟላት ያለባቸው ዋና ዋና መስፈርቶች አሉ እና እነሱን በአጭሩ ለማስረዳት ሞክራለሁ። በትንሹ አንድ ሰው አንድ የማኅበራችን አባል በመተዳደሪያ ደንባችን መሰረት ሌሎችን የማኅበሩ አባላትን ለአመራርነት ለመጠቆም የሚከተሉትን መስፈርቶች ማሟላት አለበት። አንደኛ ዕድሜ ከ18 ዓመት ያላነሰ ሁለተኛ የማህበሩን ዓመታዊ ክፍያ የከፈለና ንቁ ተሳታፊ የሆነ መሆን አለበት እርስዎ የሚጠቁሟቸው ተጠቋሚዎቹ ደግሞ ተመሳሳይ መስፈርቶች ማሟላት አለባቸው አንደኛው እድሜያቸው ከ18 ዓመት ያላነሰ መሆን አለበት የማህበሩን አመታዊ ክፍያ የከፈሉና ንቁ ተሳታፊ የሚያደርጉ ሰዎች መሆን አለባቸው። ቢያንስ ለአንድ አመት ያህል የማህበሩ አባል የሆኑ እና ከአሁን በፊት ደግሞ በማህበሩ ሁለት ጊዜ ወይም ከዛ በላይ ተመርጠው ያገለገሉ መሆን የለባቸውም። ከሁሉም አመራር አባላት የምንፈልጋቸው ግን በጣም ጠቃሚ የሆኑ ባህሪያት ክለቶች ልምዶችና ችሎታዎች አሉ። ለምሳሌ ያህል ባጭሩ የሚጠቁሟቸው ዕጩ ተወዳዳሪ በማህበረሰባችን የተከበሩ፣ የማህበሩን ዓላማዎችና ራዕይ የሚደግፉ፣ በታማኝነትና በእውነተኛነት ለማህበሩ ጥቅም የሚሰሩ፣ የአመራር ብቃትና ልምድ ያካበቱ፣ ከሌሎች ጋር ተግባብቶ ተከባብሮ የመስራት ልምድ ያላቸው በስራቸው ግልጽነትና ታማኝነት የሚያሳዩ፣ ግጭቶችን በመደማመጥ በመቻቻልና በመመካከር በሰላም ለመፍታት የሚችሉ እንዲሆኑ ይጠበቃል። በተጨማሪም ማህበሩን ሊጠቅሙ የሚችሉ የሚያስችላቸው እውቀትና ስልጠና ወይም ልምድ በተለያዩ የሙያ መስኮች ቢኖራቸው ይመረጣል። ለምሳሌ በሕግ፣ በሂሳብ አያያዝ፣ በንግድ አስተዳደር፣ በጤና አጠባበቅና በሕዝብ ግንኙነት፣ በኢንፎርሜሽን ቴክኖሎጂ በመሳሰሉት የሙያ መስኮች ልምድ ያላቸው የተማሩ ሰዎችን ብናገኝ የተለያዩ ኮሚቴዎችን፣ የተለያየ ኃላፊነቶችን ወስደው ሊያገለግሉ ይችላሉና እነሱንም ብናስብበት ጥሩ ነው። ይህ ጥቆማ ቅጽ አሞላል ቀላል ነው። ቀለል ያለ ተደርጎ ነው የተዘጋጀው። ብዙ ጥያቄዎች ያሉት ይመስላል፣ ግን በጣም ቀላል ነው። በክፍል አንድ አሁን የነገርኳችሁን አጠቃላይ መረጃዎች አይተናል። በክፍል ሁለት የእርሶን መረጃ ይሰጡናል። እርሶ ማን እንደሆኑ ስምና፣ የስልክ ቁጥር፣ የሜል አድራሻ። በክፍል ሶስት እስከ ስምንት ለተለያዩ የአመራር አባላት ምርጫ ይሰጣሉ። ስድስት እጩ ተወዳዳሪዎችን ለስድስት የተለያዩ ኃላፊነቶች መጠቆም ይችላሉ። ምናልባት ተጨማሪ እጩ ተወዳዳሪዎች መጠቆም ከፈለጉ ይህንን ቅጽ ሁለተኛ ደግሞ መሙላት ይችላሉ። በክፍል ዘጠኝ እያንዳንዱ የተጠቆሙ ሰዎች ተወዳዳሪዎች ለአመራርነት ያበቋቸዋል ብለው ያስቧቸውን ክህሎቶች፣ ልምዶችና ችሎታዎች ምን ምን እንደሆኑ በሰንጠረዥ ያዘጋጀነው ስላለ እነሱን እያዩ ምልክት በማድረግ ሊነግሩን ይችላሉ። ክፍል አስር ቀላል ነው። የሰጡት መረጃ ትክክልና የተሟላ መሆኑን በፊርማው ያረጋግጣሉ። በክፍል 11 የሞሉት ቅጽ እንዴት ለእኛ ለአስመራጭ ኮሚቴ መላክ ወይም ማድረስ እንደሚችሉ መመሪያ ያገኛሉ። በቀጥታ ወደዛ ከመሄደ በፊት አንድ ማሳወሻ አለኝ። ይህን ቅጽ የመሙላት ችግር ካጋጥሙት ለእኛ ላስመራጭ ኮሚቴው በኢሜይል አድራሻችን ኢሲኤኤ ኢሌክሽንስ አት ጂሜል ዶት ኮም በመላክ ሊያደርሱ ይችላሉ። ሌሎች ጉዳዮች፣ ለሌሎች ጉዳዮች መረጃ የሚፈልጉ ከሆነ ግን በማህበራችን የኢሜይል አድራሻ ወይም በስልክ ቁጥር ጥያቄዎችን ማድረስ ይችላሉ። ሰው በቀጥታ ወደ ፎርሙ እንሄድ። የመጀመሪያው የእርሶ ክፍል ሁለት ማለት ነው። የእርሶ የጠቋሚው መረጃ ነው የምንፈልገው። በጣም ቀላል ነው። የእርሶን ሙሉ ስም፣ የእርሶን ስልክ ቁጥር እና የኢሜል አድራሻውን ነው። ክፍል ሁለት አለቀ። ክፍል ሶስት ለዲሬክተሮች ቦርድ አባልነት የሚጠቁሟቸውን እጩ ተወዳዳሪ መረጃ እንፈልጋለን። ለዚህም የምንፈልገው ተመሳሳይ ነው። ቅድም እንዳልኩት የጠቆሟቸው ግለሰብ ሙሉ ስም፣ የስልክ ቁጥርና ኢሜል አድራሻ ነው የምንፈልገው። ለምሳሌ የሚጠቆሙት ወይዘሮ አበበች ሀጎስ ነጋሳ ከሆኑ ሙሉ ስማቸውን እንደዛ አርገው ይጽፉልናል። ስልክ ቁጥራቸውን በጎን ያስከትሉና በመጨረሻ የኢሜይል አድራሻቸውን እስካለውት ድረስ እሱን ሶስቱን ኢንፎርሜሽን እንፈልጋለን ማለት ነው። ስም፣ የስልክ ቁጥር እና የኢሜል አድራሻ። ከዛ በመቀጠል ለሁሉም የምንጠይቀው አንድ አይነት ጥያቄ አለ። በእርሶ አስተሳሰብ የመረጡት ሰው የጠቆሙት ሰው ለአሁን ለምሳሌ ለዲሬክተሮች ቦርድ አባልነት የጠቆሟቸው ግለሰብ ለኃላፊነቱ ብቁ የሚያደርጓቸው ምን ምን አይነት ባህርያት የሙያ ልምዶችና ክህሎት አሏቸው? ባኮት አጠር አድርገው በዝርዝር ያስቀምጡ ይላል። ለቦርድ ለምሳሌ አንድ የምናሳስበው ማስታወሻ። ከዛ በመቀጠል ምንድን ነው ማህበሩ ወጣቶችን ወደ አመራር እንዲመጡ ያበረታታል። ስለሆነም ጥቆማ ሲሰጡ እድሜያቸው ከ35 ዓመት ያልበለጡ የማህበሩ አባላትም አባላትንም ታሳቢ ቢያደርጉ እንዲያደርጉ እናስታውሳለን። በክፍል አራት ለዋና ስራ አስኪያጅነት የሚጠቁሟቸው እጩ ተወዳዳሪ መረጃ እንፈልጋለን። የዲሬክተር ማለት ነው። ለእኚህም ተወዳዳሪ ስም፣ ስልክ ቁጥርና የሜል አድራሻ እንጠይቃለን። ከዛ ቀጥሎ ለቦታው ብቁ የሚያደርጓቸው በእርስዎ እምነት ምን አይነት ባህሪያት፣ የሙያ ልምዶችና ክህሎቶች አሏቸው ለሚለው መልስ እንዲሰጡ እንጠይቃለን። ክፍል አምስት ተመሳሳይ ነው። ለስራ አስኪያጅ ኮሚቴ አባልነት የሚጠቆሙ ሰዎች የነሱን ኢንፎርሜሽን እንፈልጋለን። ግለሰብ ሙሉ ስም፣ የስልክ ቁጥርና የኢሜል አድራሻ። ከዛ በኋላ በእርስዎ አስተሳሰብ ለስራ አስኪያጅ ኮሚቴ አባልነት ብቁ የሚያደርጋቸው ምንድን ነው፣ ስለሱ አጠር አድርገው እንዲዘረዝሩ እንፈልጋለን። ለስራ አስኪያጅ ኮሚቴ ማሳሰቢያ ያለን ምንድን ነው? በማህበሩ መተዳደሪያ ደንብ የተካተቱትን ጊዜያዊ ወይም ንዑስ ኮሚቴዎችን ለመምራት እና ለማስተዳደር እንዲረዳ ለስራ አስኪያጅ ኮሚቴ አባልነት የሚታጩ ግለሰቦች የተለያዩ የሙያ ልምዶችና ክህሎቶች እንዲኖራቸው እንፈልጋለን። ቅድም እንደዘረዘርኩት የንግድ ወይም የገንዘብ አስተዳደር አካውንቲንግ፣ ሕግ፣ ኢንፎርሜሽን ቴክኖሎጂ እና የመሳሰሉት ክህሎቶች ቢኖሯቸው ደስ ይለናል ለማህበራችንም ጥሩ ይሆናል ማለት ነው በክፍል ስድስት ለቁጥጥር ኮሚቴ አባልነት የሚጠቁሟቸውን እጩ ተወዳዳሪ መረጃ ይሰጡናል ስም ለስልክ ቁጥር ኢሜል አድራሻ እና ለቁጥጥር ኮሚቴ ብቁ የሚያደርጋቸው ምን አይነት ባህሪ እንዳላቸው በአጭሩ ይነግሩናል ማሳሰቢያ ለቁጥጥር ኮሚቴ ኮሚቴ እጩዎች አትሊስት በመካከላቸው ሰርቲፋይድ ፐብሊክ አካውንታንት እንዲኖሩ ይፈልጋል። ወይም ተመጣጣኝ የዛ አይነት ተቀራራቢ የሆነ የእውቀት ደረጃና ሙያ ያላቸው ቢሆኑ ይመረጣል እና በሂሳብ መዝገብ አያያዝ፣ በፋይናንስ አስተዳደር፣ በንብረት አስተዳደር ወይም በተመሳሳይ መስኮች ልምድ ያላቸው ቢሆኑ ይመረጣል። በክፍል ሰባት ለሕግና የስነ ምግባር ኮሚቴ አባልነት የሚጠቁሟቸው እጩ ተወዳዳሪ መረጃ እንፈልጋለን። ተመሳሳይ ነው። ሙሉ ስም፣ የስልክ ቁጥር እና ኢሜል አድራሻ እና ለስራው ለኃላፊነቱ ብቁ የሚያደርጓቸው ባህሪያት ምን እንደሆኑ ይነግሩናል። ለዚህ ኮሚቴ የሚጠቆሙ እጩዎች በተለያዩ የሕግ መስኮች ትምህርትና የሙያ ልምድ ቢኖራቸው የግብረ ሰናይ ድርጅቶችን የሚመለከቱ ደንቦችን፣ ሕጎችን የሚያውቁ ቢሆን ለማህበሩ በጣም ትልቅ ጠቀሜታ ስለሚኖረው በዛ አይነት ሙያ ላሉ ሰዎች ያሉ ሰዎችን ለዚህ ኮሚቴ አባልነት ቢጠቁሙ ይበረታታል። በክፍል ስምንት ለአማካሪ ቦርድ አባልነት የሚጠቁሟቸው እጩ ተወዳዳሪዎች መረጃ እንጠይቃለን። ተመሳሳይ ሙሉ ስም፣ የስልክ ቁጥር፣ የሜል አድራሻ። ከዛ በተረፈ ለቦርድ ለአማካሪነት ለአማካሪ ቦርድ ብቁ የሚያደርጓቸው ባህሪያት፣ የሙያ ልምዶች፣ ክህሎቶች ምን እንደሆኑ ይነግሩናል። ማስታወሻ፣ ለዚህ የአማካሪ ቦርድ አባል የሚጠቆሙ እጩዎች ከተለያዩ የሃይማኖትና የማህበረሰብ መሪዎች ከታዋቂ ዜጎች እና ባለሙያዎች የሚመጡ የአይነት ልምድና ክለቶች ያሏቸው ሰዎች እንዲሆኑ ይመረጣሉ። የሃይማኖት እና የማህበረሰብ መሪዎች፣ ታዋቂ ዜጎች፣ ታዋቂ ባለሙያዎች ቢሆኑ ለአማካሪነት ቦታ ቢጠቆሙ በጣም ደስ ይለናል። ቅድም እንዳልኩት በሰንጠረዥ መልክ ያዘጋጀነው አለ። የእጩ ተወዳዳሪዎች መመዘኛ መስፈርቶች ናቸው። ቁጥር ዘጠኝ አንድ የሚገኙት የተወሰዱ መስፈርቶች መተዳደሪያ ደንባችን የተወሰዱ መስፈርቶች ናቸው እና እነሱን ለእያንዳንዱ ሰው ለጠቆሟቸው ሰዎች እነዚህን ነገሮች ያሟላሉ ወይ ነው ጥያቄው የጠቆሟቸው እጩ ተወዳዳሪዎች የትኞቹን ክህሎቶች ልምዶች ችሎታዎች አሏቸው ለምሳሌ የመጀመሪያው ለዲሬክተሮች ቦርድ ወይዘሮ አበበችን ጠቁመዋል እንበል ወይዘሮ አበበች ከዚህ የተዘረዘሩትን መስፈርቶች ያሟላሉ ወይ በእርሶ እምነት ለምሳሌ የመጀመሪያው የመጀመሪያው ለማህበሩ አገልግሎት በቂ ጊዜ ለመስጠት የሚችሉ ናቸው ወይ ወይዘሮ አበበች ይችላሉ የሚሉ ከሆነ በተሰጠው ቦታ ላይ የቼክ ምልክት ወይም የራይት ምልክት በማድረግ ስለ ወይዘሮ አበበች ያለትን አስተሳሰብ ያላቸውን ክህሎት ያላቸውን ችሎታ ሊገልጽሉን ይችላሉ። የተመረጡበትን ኃላፊነት ለመወጣት ዝግጁና ቁርጠኛ ናቸው ወይ? ከሆኑ ቸክ ያደርጋሉ። ካልሆኑ ግን ባዶሆኑ ይተውታል ማለት ነው። ለዋና ስራ አስኪያጅነት መሐመድ ከሆነ የተጠቆመው እና አቶ መሐመድ እነዚህን ክህሎቶች፣ ልምዶችና ችሎታዎች አሏቸው ብለው የሚያምኑ ከሆነ ላመኑባቸው ጉዳዮች ቸክ በማድረግ ይነግሩናል። ለስራ አስፈጻሚ ኮሚቴስ ሌላ ሰው ከሆነ እሱን በማሰብ እነዚህን ባህሪያት እነዚህን ክለቶች ልምዶችና ችሎታዎች አሏቸው ለሚለው እነዚህን ምልክቶች በማድረግ ይመልሳሉ። ቀላል ነው። ዋናው ነገር ለዲሬክተር የመረጡትን ሰው ማስታወስና ያ ሰው እነዚህን ባህሪያት አሉት ወይ፣ እነዚህ ልምዶች፣ እነዚህ ችሎታዎች አሉት ወይ ለሚለው ወደታች እየወረዱ አንብበው ቼክ ወይም ደግሞ ቼክ ሳያረጉ መተው ነው የሚፈለገው። እና እሱን አዘጋጅተናል። ይሄ ቀለል ያለ ነው። በኮምፒውተር ላይ ብትሞሉት ወይም በወረቀት ላይ ቢሞላ ለማንበብም ይቀላል። በስልክ ላይ ትንሽ ሊያስቸግር ይችላል። የስልክ ስክሪን አነስ ያለ ስለሚሆን እና እሱን እንድታስቡበት እንትንላለን እናሳስባለን። ሌላው ለተመሳሳይ ምንድን ነው በ ዘጠኝ ነጥብ ሁለት ላይ ያለው የስራ መስኮች ይሄ ፕሮፌሽናል ኤክስፐርቲዝ ፕሮፌሽናል ኤክስፒሪየንስ የሙያ ስልጠና የሙያ ልምድ ያላቸው በምን በምን እንደሆነ ይነግሩናል። ይሄ የሚጠቅመን ምንድን ነው? ለተለያዩ የኮሚቴ ሪስፖንሲቢሊቲስ ለተለያዩ የኮሚቴ ኃላፊነቶች ሊመደቡ የሚችሉ ሰዎች አላቸው የሙያ ልምድና ስልጠና ጋር እንዲቀናጅ ለማድረግ ኢንፎርሜሽን ለመውሰድ ነው። ተመሳሳይ ነው። የቦርድ ዲሬክተሩ ማኔጀር ናቸው ወይ ስራ አስኪያጅነት ልምድ አላቸው ወይ? ካላቸው ቼክ ያደርጋሉ፣ ከሌላቸው አልፈው ትሄዳሉ ማለት ነው። ክፍል አስር የሰጡት መረጃ ትክክለኛና የተሟላ መሆኑን ማረጋገጫ ነው። በጣም ቀለል ያለ ነው። የኛው ከላይ የሰጠውት መረጃ ትክክልና የተሟላ እንደሆነ በፊርማ ያረጋግጣለሁ ነው። ኦንላይን ሲሞሉት ለመፈረም ሊያስቸግር ስለሚችል ስሞሆን ይጽፋሉ። ሙሉ ስሞሆን ከተሰጠ ቦታ ላይ፣ በወረቀት ከሆነ ሳይን ማድረግ ይችላሉ። የወረቀት ሲግኔቸር በወረቀት ላይ ኖርማሊ ሳይን እንደሚያደርጉት መፈረም ይችላሉ። ያን ካደረጉ በኋላ የመጨረሻው ክፍል ምንድን ነው? በጠቆ የሞሉት ፎርም ቶሎ ወደኛ እንዲደርስ፣ አንደኛ ቀኑ የተቃረበም ስለሆነ፣ ሁለተኛ እርስዎም ጊዜውን ወስደው የሞሉት ነገር በጊዜው ለእኛ እንዲደርስ እና እኛም እሱን ፕሮሰስ ማድረግ እንድንጀምር። ኦንላይን ከሞሉት ሰሚት የሚልኪ ያለ እሱን ሰሚት ያደርጋሉ። በወረቀት ከሆነ የሞሉት የ በኮሚኒቲው ጽፈት ቤት ሳጥን እናዘጋጃለን። ሳጥን ውስጥ ወስደው እሱን ቶሎ በመክተት በጊዜው ጥቆማትን እንዲያደርሱን እናሳስባለን። በጣም እናመሰግናለን። ከመጨረሴ በፊት ይህንን እንዴት ነው የምናገኘው ለሚለው በተለያየ መንገድ እናንተ ጋር እንዲደርስ ለማድረግ ዝግጅት አድርገናል። አንደኛው በኢትዮጵያ ኮሚኒቲ ማህበር ዌብሳይት ላይ ተለጥፏል። ሊንክ ይኖራል። ለምሳሌ አሁን እኔ ኦልሬዲ የጀመርኩት አለ። ኤሌክሽን የሚል ክፍል አለ ዌብሳይቱ ላይ፣ እሱን ቢጫኑ ቀጥታ የአማርኛ ወይም የእንግሊዝኛ ፎርሙ ላይ ይወስዶታል። በአማርኛ መሙላት ከፈለጉ የአማርኛ የእጩ ተወዳዳሪ የእጩ ተወዳዳሪዎች የጥቆማ ቅጽ የሚላለ፣ በእንግሊዝኛ ካንዲዴት ኖሚኔሽን ፎርም የሚላለ ከሁለት አንዱ መርጠው በፈለጉት ቦታ በፈለጉት ፎርም በፈለጉት ቅጽ ላይ ጥቆማውን ሊሰጡን ይችላሉ። ሌላው ይህንኑ ፎርም የጉግል ፎርም ነው፣ በቴሌግራም በቴክስት ማህበሩ የሚጠቀምባቸው የቴሌግራም አካውንት ላይ እና በቴክስት ሰርቪስ በሱ ሊንኩን ለብዙ ሕዝብ እንዲደርስ ለማድረግ ዝግጅት አድርገናል። ሶስተኛው መንገድ በወረቀት ፕሪንት አስደርገን እዚሁ ማህበሩ ጽሕፈት ቤት ውስጥ እናስቀምጣለን። በእንግሊዝኛም በአማርኛም ፕሪንት አድርገን እናስቀምጣለን። መታችሁ ወስዳችሁ ፎርሙን ሞልታችሁ እዛው ከታችሁ መሄድ ትችላላችሁ። በተጨማሪም ፖስተሮች አዘጋጅተን በየቦታው ፖስት እናደርጋለን። እያንዳንዱ ፖስት የምናደርገው ነገር ላይ የኪዩአር ኮድ ይኖራል። የኪዩአር ኮድን በስልካችሁ በማንሳት ፎርሙን ቀጥታ ስልካችሁ ላይ እንድታገኙት ማድረግ ይቻላል። እሱን አዘጋጅተናል። ዋናው ነገር በስልካችሁ በምትሞሉበት ጊዜ ቅድም ያሳየኋቸው ሰፋ ያለ ፎርም አለ። እሱ ትንሽ ሊያስቸግር ይችል ይሆናል ግን በስልክም መሙላት ይቻላል። በኮምፒውተር ኦንላይን ዌብሳይት ሄዶ መሙላት ይቻላል። በወረቀት ፕሪንት አድርገን የምናስቀምጠውን ሞልቶ እዚሁ ቦክስ ውስጥ ማስገባት ይቻላል። በተለያየ መንገድ ጥቆማ ማድረግ ትችላላችሁ። መጀመሪያ ላይ እንዳነሳሁት ጥቆማውን በሚመለከት ጥያቄ ካላችሁ የኢሜይል አድራሻችን አስቀምጠናል፣ የኮሚቴውን የኢሜይል አድራሻ አስቀምጠናል። በዛ ልትልኩልን ትችላላችሁ ወዲያውኑ መልስ ለመስጠት ፈቃደኛና ዝግጁ ነን። በተረፈ መልካም ጥቆማ። ለማህበራችን በትጋት የሚያገለግሉ ሰላም የሚፈጥሩልን፣ ወደፊት የሚያሻግሩንን መሪዎችን እንድጠቁሙና እንድንመርጥ ተባበሩን። አመሰግናለሁ።